እንግዲህ ይበላ ያለው ይሄን ፊቴን የውሻ መልክ አድርገዋል። ለተትና ኮኔ ያደረገው ራሱ ሚያዚያ ሁለተኛ ስንክሳው እንደሚለው እኔ እኮ ከሚያነበው ነገር በላይ የልጁ ኮንፊደንስ የልጁ ኮንፊደንስ። እንግዲህ በመጨረሻ ዘመን መናፍቃን ጦጣ ዝለው ጦጣ ተሸክመው ይመጣሉ ይላል። እህቶች ይላሉ፣ እናቶችን ነው የሚሰብኩት። ያቺ ወንጌል የሰማሁባት ቀን የተባረከች ትሆን። ከሰይጣን መንጋጋ ላይ ነጥቆ ያወጣኝ አባቴ የተባረከ ይሆን። ልቤን ከፍቶ እንድሰማ የረዳኝ መንፈስ ቅዱስ የተባረከ ይሆን፣ በጌታ በኢየሱስ ስም። ይህንን ጉድ ስሙ፣ ዘጋው እንዲሁ በእምነት አድኖናለ ይህ ከእኛ አይደለም ቃሉ ይላል ሰላም እንዴት ናችሁ? የኢየሱስ ስም የተባረከን። በተለምዶ ሰዓት መተናል ላይ በማድረግ ጀምሩ። ክብር ሁሉ ለኢየሱስ ይሁን። ስሙ ይነን። እንግዲህ መጽሐፍ እንዲህ ብሎ ይናገራል፣ የወይን ጠጅ ፌዘኛ ያደርጋል፣ ብርቱ መጠጥም ጠበኛ ያደርጋል። እንዲህ አልሰማንም አላየንም። እኔ አይደለሁም የተናገርኩት መጽሐፍ ነው። ክብር ላይ ኢየሱስ ይሁን። ምሳሌ መጽሐፍ 20 ላይ ሄዳችሁ ማንበብ ትችላላችሁ። እንግዲህ እንደዚህ ነው። እንሰማለን ግን አንፈርድም በምለው እንለፍ። ክብር ላይ ኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ስሙ ይነንም ክርስቶፎሮስ ማለት ጻዋሬ ክርስቶስ ማለት ነው። መድረን ክርስቶስ በሕፃን አምሳል ተገልጦለት እሱ ተሸክሞት የሚያሳይ ነው ክርስቶፎሮስ ማለት በምስራቅ ኦርቶዶክሶች አንገቱ በላይ የሚሳለው ፊቱ የውሻ መከረጉ ይሳላል ሲፈጠር ውሻ ሆኖ አይደለም። ይበኛም ስንክሳር ሚያዚያ ሁለት ላይ ክርስቶፎርስን እንደ ውሻ ነው የሚልም እንጂ ውሻ ነው አይልም። አንገቱ ልክ ከአንገት በታች ሰው ሆኖ ከአንገት በላይ ደግሞ ውሻው የተፈጠረ ሰው አይደለም። ይሄ ጻድቅ እንደ ያለው እግዚአብሔር ሆይ የኔን ደም ግባት የኔን ውበት አይቶ ሰው እንዳይሰናከል ከአንገቴ በላይ ያለው ይሄንን ፊቴን የውሻ መልክ አድርገዋል። ለትትና ኮኔ ያደረገው ራሱ ሚያዚያ ሁለተኛ ስንክሳር እንደሚለው እኔ እኮ ከሚያነበው ነገር በላይ የልጁ ኮንፊደንስ የልጁ ኮንፊደንስ የሆነ እርግጠኛ ሆኖ መጽሐፍ ቅዱስን የምናገር አይመስልም። ተረበ ኢየሱስ ስም ካንገት በላይ ውሻር ደምግባት ተረበ ኢየሱስ ወያለች ተረት ከባድ ነው፣ ከባድ ነው። ክብር ለኢየሱስ ይሁን። ብቻ ስሙ ብቻ ስሙ ክርስቶፎሮስ ማለት ጻዋሬ ክርስቶስ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ በሕፃን አምሳል ተገልጦለት እሱ ተሸክሞት የሚያሳይ ነው። ክርስቶፎሮስ ማለት በምስራቅ ኦርቶዶክሶች አንገቱ በላይ የሚሳለው ፊቱ የውሻ መቅደርጎ ይሳላል። ሲፈጠር ውሻ ሆኖ አይደለም። ይህ በእኛም ስንክሳር ሚያዝያ ሁለት ላይ ክርስቶፎሮስን እንደ ውሻ ነው የሚል እንጂ ውሻ ነው አይልም። አንገቱ ልክ ከአንገት በታች ሰው ሆኖ ከአንገት በላይ ደግሞ ውሻ የተፈጠረ ሰው ሆኖ አይደለም። ይህ ጻድቅ ምንድን ያለው እግዚአብሔር ሆይ የኔን ደም ግባት የኔን ውበት አይቶ ሰው እንዳይሰናከል ከአንገቴ በላይ ያለውን ይህንን ፊቴን የውሻ መልክ አድርገዋል። ለትትና ኮኔ ያደርገው ራሱ ሚያዝያ ሁለተኛ ስንክሳር እንደሚለው በዚች ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት ተረፈ ነው የሚለው እንደውም ሐዋርያና ሰማዕት እኮ ነው የሚለው ፊቱ እንደ ውሻ ሆኖ ነው የሚለው እንጂ ፊቱ ውሻ ሆና አይደለም። ቅዱስ ክርስቶፎሮስ የተባለው አባት፣ ጻዋሬ ክርስቶስ የተባለው አባት በሮማን ካቶሊክ በኦሪየንታል አብያተ ክርስቲያናት በአንግሊካን ቸርቾች፣ በሉተራን ጭምር ቅዱስ ነው። የግድ አንድ ቅዱስ ቅዱስ ለመባል በውጭ ባሉ መዛግብት ካልተገኘ ጉዳይ ውሸት ነው የሚሆኑ ማለት ነው። በምስራቅ ኦርቶዶክሶች የቅዱስ ክርስቶፎሮስ ስዕል ሲሳል የውሻ መልክ የሚሳል አድርጎ ያ ብቻ አይደለም። የጀርመን የጣሊያን፣ የስዊዘርላንድ፣ የህንድ የሚጠብቃት ቅዱስ ነው ይላሉ ጭራሽ የማርቲን ሉተር ሀገር ጀርመንን የሚጠብቃት ቅዱስ ፓትሮን ሴት ሴንት ክሪስቶፎር ሰሚለው እንደው ይለይላችሁ ማለት ነው። በስዕሉ ስትሳለቁ የነበራችሁ ማለት ነው። የጀርመን የጣሊያን የህንድ የስዊዘርላንድ ከአስር ከሀያ በላይ ያሉ ሀገሮችን የሚጠብቃቸው ቅዱስ ልክኛውን አስራ አራት ሀገራት መቤታችን ቅድስት ድንግል ማርያም ለኢትዮጵያ እንደምንለው የሚጠብቅ ቅዱስ ሴንት ክርስቶፎሮስ ነው የሚለው፣ ዶጌድ ነው የሚለው። ስለዚህ ይሄ ከጥላቻ የመነጨ መሆኑን ትረዳላችሁ ማለት ነው። ይሄ ልጅ ነው ያወራበት መንገድ ነው ያሳገኝ ሰው በዚህ ልክ ኮንፊደንስ በኢየሱስ ክርስቶስ ነው ወስራ ምናምን ነገር የሚጠብቅ ይሄ ካንገት በላይ ሻ ከአንገት በላይ ሙሻ የሚመስል ሰውዬ አስራ ምናምን ነገር ነው የሚጠብቀው። ይጠብቃል። ሀገርም ሆነ ሰው በእግዚአብሔር ሲጠበቅ ነው እኔ የማውቀው። መጽሐፍ ሲናገር እግዚአብሔር ካልጠበቀ ከተማውን የሚጠብቅ በከንቱ ደከመ ነው። ይሄ ምንድን ነው? እሱን ተው፣ ይሄ መጽሐፍ ቅዱስ ነው። እሱን አንቀበልም። ገና ሀገር የሚጠብቅ አንድ ሰው አለ፣ ቅዱስ ሰው ከአንገት በላይ ሰው እንደዚህ በሰው እጅ ሰው ሰራሽ የሆነ ትምህርት በኮንፊደንስ እያወራ ኢየሱስ ብቻውን ያድናል ስንል ውሸት ነው ብሎ እንደገና በኮንፊደንስ ይመጣል። አንተ ሰው ሰራሽ ትምህርት እንደዚህ እያወራ ሰው የጻፈውን ተረት ኢየሱስ ብቻውን በቂ ነው ስንል እንዴት እናድናለን? አረ ዛሬም ኢየሱስ ያድናል፣ ከዚህ ጉድም ያወጣል። ሀገርም ሆነ ሰው፣ ምንም ነገር በእግዚአብሔር ሲጠበቅ ነው እኔ የማውቀው። ሰው ሲጀመር እራሱንም አይጠብቅም። ቅዱስ እንትን ምናምን ዞር ዞር ዞር ዞር ሰው ማምለክ ሱስ ምንም አይሰራም። እየሱስ ብቻውን ያርዳል። እንግዲህ ምንም ማድረግ አይቻልም። እንሰማለን ጉድ ነው ዘንድሮ። ስሙ እንድንም ሆስት እያስገባውኝ እንኳን ሰላምታ እያጫወትኩኝ ነበር ና ትላለ። አቤት ሰላምታ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለእኛም የሚማልደው ክርስቶስ ኢየሱስ ነው ይላል። ጌታ ይባርክ። እውነት

በቆንጂዬ እቃ የተሰጠ መርዝ። አሁን እሱ ብቻ እኮ አይደለም። ይህንን በዘፈን የተሰራውን ላይክ ዱዊት የምታረጉ ሰዎች፣ ሼር የምታረጉ ሰዎች ተመችቷቸዋል። ኧረ ዘፈን ኩረጃው ተመችቷቸዋል። አሁን ለእግዚአብሔር ነው። ከአብዱ ሰርቀ ከዘፈን አምጥተህ ለእግዚአብሔር እየሰጠ ነው። ቀጣይ በማን እንጠብቅ? በአስተር በቴዲ አፍሮ ወይ በታምራት ደስታ እንትን እንጠብቅ? ምን አይነት ነው ሩሉ በእግዚአብሔር እንዴት እንደሚያስጠላ ይሄንን ቋም አሁን ይሄንን በፎቶ በሆነ ነገር አቀነባብራችሁ ጥሩ ስራ እንደሰራ የምታወጡ ሰዎች ምንም ችግር ማለት አእምሮ ምንም መተረ ኖርማል ነው አይደል መጽሐፍ ቅዱስን ታነባላችሁ ትጸልያላችሁ ኖርማል ነው አይደል አእምሮአችሁ ይሄኮ ህመም ነው በሽታ ነው በጌታ በኢየሱስ ዘፈን ዘፈን ለጌታ ይሄ ልጅ ኦልሬዲ ምን እያሰበ እንደሆነ አይገባኝ በሱ ቤት በጣም ቆንጆ ስራ እየሰራ ነው እንዴት እንደሚያስጠላ? አረ በጌታ በኢየሱስ ስም ይሄንን ዘፈን የምትቀባበሉ ሰዎች ይሄ እኮ የሚያሳያችሁ ከዘፈን ያልተላቀቀ ማንነት እንዳላችሁ ይሄንን ከሰማችሁ ኦሪጂናሉን ዘፈን እንደማትሰሙ እኮ በምንም እርግጠኛ አይደለሁ ቀንና ማታ እሱን እየሰማችሁ ነው ማለት ነው ለነገሩ ሰው ውሎን ነው የሚመስለው አለ ያደን መዝሙር አለ እኮ ዜማ አለ እኮ የዘማሬንት ለምን በእሱ አሰቡ የግድ የኢየሱስን ወንጌል በክፉ አንስታችሁ ጴንጤን አሰድባችሁ ፌሜስ መሆን? አረበስማ ዓለማዊ መሆን እኮ እንችላለን። በአለም የፈለግነውን እኮ ማድረግ እንችላለን። ክፍት እኮ ነው። ግን ያሳዝናል፣ ያሳፍራል። እኔ ለቃላት አጠቃቀሜ በጣም ይቅርታ አርጉ እንጂ እንዴት እንዳስጠላኝ አረበ ኢየሱስ ኢየሱስ ያድናል፣ ስሙ ይልልም። ያቺ ወንጌል የሰማሁባት ቀን የተባረከች ትሆን። ከሰይጣን መንጋጋ ላይ ነጥቆ ያወጣኝ አባቴ የተባረከ ይሆን። ልቤን ከፍቶ እንድሰማ የረዳኝ መንፈስ ቅዱስ የተባረከ ይሆን። አሁን ለብዙዎች ብርሃን እንዲሆን የረዳኝ ጌታ የተባረከ ይሆን። የረዳችው ጌታ የተባረከ ይሆን። አይገርምም? ሰይጣን ሲጮ በዚህ በኩል የምንሮጥ የነበርን ሰዎች ሰይጣን የምናስወጣ አስወጣስ አይገርምም መንፈስ ቅዱስ ርቆን በየምናምኑ ስርቻ ውስጥ የነበረን ግራ የተጋባን ሰዎች አሁን ሰዎች ለሰዎች መንፈስ ቅዱስ መሞላ ስንጸልይ አይገርምም። ከብዙ በሽታ ተፈውሰን አሁን ለሰው ፈውስ ለመሆን አይገርምም፣ አይገርም። ሀሌሉያ፣ ሃሌሉያ። ከሰይጣን ግዛት ሰውን እየተናጠክ ወደ እግዚአብሔር መንግስት እንድታመጣ ነው ጳውሎስ እንዴት ደስ ይላል! ክብር ለኢየሱስ ይሁን። ሰው ያንን ስራ ያንን ክፉ ስራ አቁሞ ዘፈን አቁሞ በጌታ እንዲ ተደስቶ እየሰበከ፣ በሰውኛ በአለም ቋንቋ የት ነው የነበረው የሰውየ የዝናው ጥግ? ከዛ መጥቶ ተደስቶ ያንን ቀን ባርካለሁ ይላል። እናንተ ደግሞ ወሄዳችሁ እዛ ዘፈን እንደገና እንደጥሩ ነገር ወስዳችሁ፣ ያሳዝናል። አይተን መንገዳችን እየተለያየ ነው። ኧረ ወደ ትክክለኛ መንገድ እንምጣ። ክብር ለኢየሱስ ይሁን። እንዴት ደስ የሚል ቆንጆ መልእክት ኢየሱስ ያድናል። ከዛ ከተራ መንደር አምጥቶ ስለ ኢየሱስ እንድናወራ አደረገ። አረ፣ ኢየሱስ የተባረከው ኢየሱስ ብቻውን ያድናል። እንግዲህ ምንም ማረጋ አይቻለም። ሰማይ ነን የጓደኛዬ ለቅሶ ቤት መተው የለማ መጽሐፉ ግን ካህን ነኝ ብሎ አምነዋል ገብቷል። እንግዲህ አሉ፣ ምክንያቱም ሲገቡ ሰውን እያሳለሙ ሲገቡ፣ እኔና ጓደኛዬ አልተሳለምም። ሲመጡ አያ አባ ብለናል። ተናደዋል። ውስጥ ገቡ። ሊሰብኩ ተነሱ። ትንሽ ቆይቶ እንግዲህ በመጨረሻ ዘመን መናፍቃን ጦጣ አዝለው ጦጣ ተሸክመው ይመጣሉ ይላል። እህቶች ይላሉ፣ እናቶችን ነው የሚሰብኩት። ከምሬ እኮ ነው የምላቸው። እናቶች ዝም ብለው እኛን እንደሆነ እናቶችም ገብቷቸዋል። ደግሞ በጣም እኔም ወንድሜም ጓደኛዬም እነዛ እናቶች ይወዱናል። ምክንያቱም ጴንጤነት በእኛ ላይ አያዩም። ክርስትና ነው በእኛ ላይ የሚሆን። ሰበኩ አውሮ ጨረሱ። እኚህ ሰውዬ እዛ ቤት ሄደው ያልተጻፈ ከሱ አምጥተው ለመስበክ ሼም የላቸው። አንተ ይኸው ከክርስቶስ ጋር እንዲሆናል እንትን ብላል በቀኙ ተቀምጣል። የሚል ግሩም ስብቀት አስቀድሜ ይነሳለሁ ምናምን የሚል ተምረ እና ሲ ወንድማችን የሆነ ነገር ካንተ እኚህ ቄስ ይሻላል። እውነት በጣም ነው የምታሳፍረው። ማለት እኔ አሁን እዚህ ጋር ቆሜ ከእናንተ ጋር የእናንተ ፊት የሚገርፈኝ ምን አግኝቼ? ኢየሱስ ሞቶልሃል፣ ኢየሱስ ለኃጢአት ዋጋ ከፍሎሃል፣ ኢየሱስ አጽድቋሃል የሚሉ ነገሮች እውነት እንደሆኑ አወቅኩ፣ አመንኩ። እውነታ እንደሆኑ መንፈስ ቅዱስን በመስጠት መሰከረልኝ። ይህን ታላቅ መዳን ብችል ከዚህ በላይ ባወራ ብሰብክ፣ ካልሆነ ግን የቻልኩትን ያህል ሰብኬ አውሬ አውርቼ ማለፍ በረከት ስለሆነ የዛ የማዳኑ ኃይልና ውጤት እውነታ መሆኑ የምታውቀው ስለሱ በመናገር ነው። ነግራቸዋለሁ። የንጉሥ ካህናት እንደሆነ አይደል? የንጉሥ ካህን ሥራው ምንድን ነው? የእርሱን በጎነት ትነግሩ ዘንድ ታወሩ ዘንድ ቸርነቱን ማዳኑን የሚያወራ አፍ በጌታ በኢየሱስ ስም ሁላችንም ላይ የተገጠመ ይሁን። የትም ቦታ ላይ አውራ ሲባል እግዚአብሔርን መልካምነት እግዚአብሔርን ቸርነት አይዟችሁ ጌታ መልካም ነው የሚል አፍ ቸር ነው የሚል አፍ በሀዘን ቦታ ላይ ቸርነቱን መልካምነቱን፣ ትክክለኛነቱን፣ ጻድቅነቱን የሚናገር አፍ እግዚአብሔር በኢየሱስ ክርስቶስ ስም አብዝቶ ይጨምርብን ይጨመርብን። እንዴት ደስ የሚል ቆንጆ መልእክት! ክብር ለኢየሱስ ይሁን። ስለ ኢየሱስ ለመናገር የምትሸማቀቁ ሰዎች አለ ያራኒ ምናን አራ ተናገር። ክብር ለኢየሱስ። ሰው ተረት እያወራ አላፈረም እንዴ? ምን ሆነ ነው? ያልተጻፈውን ሰው ሰራሽ ትምህርት እያወራ ምንም አላፈረም እንዴት ነው አንተ። እውነተኛው ወንጌል በአደባባይ ነው መሰክራለን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰው እንደው እኔና እግዚአብሔር መሀል ባይዘው ሰይጣን ሲገባ፣ እግዚአብሔር መጀመሪያ የሚያስወጣው ሰይጣን። እያሱን ሊከስ ሲገባ ሰይጣን መጀመሪያ እኮ በአድ ነው እሱ እሱ በአድ ነው። ፋሚሊ ናቸው ያኛው በአድ ነው፣ ሌላ ሌላ ነው። እና ሰውዬው ድፋ ሊከሰው ነው የመጣው። ሰይጣን ሆይ አለ። አቤት አለ። እግዚአብሔር ይገስጽ እግዚአብሔር። ከሱ በላይ የለም በራሱ ነው የሚገስጸው። እግዚአብሔር ይገሰጸ ማነው? ባይሆን እራሱ እግዚአብሔር ኢየሩሳሌምን የመረጠ አለው። አሁን እድፋም ልብስ አለበሰም አይደለም ያለው እግዚአብሔር መርጨዋለሁ አለ። ውጣ ከመሀል አለው አስወጥቶ ከዚህ የቤተሰብ ነው አለው እድፋም ለዘጎለ ሊል ሲል ውጣ ከመሀል እግዚአብሔር ከሰይጣን ጎግ ነው አይመጣም። እንደዚህ አይነት ሲስተማቲካሊ መጽሐፍ ቅዱሳችን እንደዚህ አይነት ትምህርት የለው። እግዚአብሔር እጇን ሰሆነ እንደ በሰይጣን እጅም ይመታ ሲያደርጋት ሰይጣን ራሱ ባይዘ እግዚአብሔር ሊቀጣ ሲል ዳር ነው የሚቆመው፣ እዛ ጥግ ላይ እንዳይደርስበት፣ የእግዚአብሔር እጅ ሰይጣን እኮ የጣለው እኮ የእግዚአብሔር እጅ ነው እና እግዚአብሔር አሁን ሲጀመር አፍተር ኦል እግዚአብሔር ከቀጣ በፍቅር ነው የሚቀጣ። ሲቀጣ ሊያቀና ነው የሚቀጣ። ሲቀጣ አባት ልጁን ቀጦ ገንዘብ እንደሚያደግ ሊያረግ ነው ካራክተር ዋይዝ አንደርስታንድ ካላረከው ነው እንጂ እግዚአብሔር ሊያሳድግ ነው የሚቀጣ ሊያኖርን የሚቀጣ ደስብል ቆንጆ መልክ ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻው ነው። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ ላይ ገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።